የአዲስ አበባ ከተማን ውብና ሳቢን ለነዋሪዎቿ ምቹ ለማድረግ የከተማ አስተዳድሩ በልዩ ትኩረት እየሰራበት ይገኛል። ከጫካ ፕሮጀክት ሳውዝ ጌት ጀምሮ እስከ ቦሌ ዓለም አቀፍ አውሮፕላን ቪአይፒ መግቢያ ድረስ የተገነባው የኮሪደር ልማት ዘመናዊ ከተማን የመገንባት እሳቤንም እውን ያደረገ ነው። ይህ ስፍራ በከተማዋ እየተገነቡ ካሉ ፕሮጀክቶች አንደኛው ሲሆን በቂ ማረፊያ ስፍራና ሰፊ የመንገድ መሰረተ ልማትም የተገነባለት ነው። ግንባታው የመሮጫ ትራክ የእግረኞች መንገድ እንዲሁም ለአይነስውራን ዜጎችም እንዲመች ተደርጎ የተገነባ ነው። በዚህ መስመር ላይ በተቀናጀ መልኩ ፍሳሽ ውሃና ኤሌክትሪክም በአግባቡ ተዘርግቷል። ይህም ለብዙ ዓመታት እንዲያገለግል ታሳቢ ተደርጎ የተሰራም ነው። በዚህ መንገድ ኮሪደር ልማት ላይ በርካታ ዘመናዊ ቴክኖሎጂ ተገጥመውለታል። ከተማዋንም ስማርት ሲቲ ለማድረግ ያለውን ሚናም ከፍተኛ ነው። በዚህ የመንገድ መሰረተ ልማት ላይ እስከ ቦሌ ተርሚናል ባሉ ፖሎች ላይ እነዚህ የምትመለከቷቸው ደግሞ የዋይርለስ ወይም ያለገመድና በገመድ ቻርጅ ማድረግ ስልኮችን የሚያስችል መሰረተ ልማቶች የተገነባለት ነው። በእያንዳንዶቹ ፖል ላይ ደግሞ ስማርት ኤልዲ ስክሪኖችም ተገጥመዋል። ፋይፍ ጂን አክሰስ ማድረግ የሚችሉ ከማዕከል ቁጥጥር የሚደረግባቸው ናቸው። ከዛ በተጨማሪ ደግሞ የሴኪሪቲ ካሜራዎችም ጭምር የተገጠመለት መሰረተ ልማት ነው። እዚህ አካባቢ ደግሞ ኤሌክትሪክ መኪኖችን ቻርጅ ማድረግ የሚያስችል ስራዎች ተሰርተዋል። አጠቃላይ ስራው በዚህ አካባቢ ያለውን የትራንስፖርት እንቅስቃሴ የበለጠ እንዲቀላጠፍ የሚያስችልም ነው። በመገናኛ ተርሚናልና በቦሌ ኤርፖርት አቅራቢያ የተገነቡት የውስጥ ለውስጥ መተላለፊያዎች የሰዎችን እንቅስቃሴ ከተሽከርካሪ እንዲለይም የሚያስችል መሰረተ ልማትም ነው። በከተማ አስተዳደሩ ከጫካ ፕሮጀክት ሳውዝ ጌት እስከ ቦሌ አውሮፕላን ማረፊያ ቪ አይ ፒ በር ድረስ ኮሪደሩ እንዲለማ የተደረገ ሲሆን ከኤርፖርት ወደ ጫካ ፕሮጀክት መሄድ ለሚፈልጉ የቪ አይ ፒ እንግዶች ያለምንም የትራንስፖርት እንቅስቃሴ መጨናነቅን መጓዝን ያስችላል። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾቻችን። ዛሬ በአጀንዳነት እየተመለከት ነው ያለነው ጉዳይ በከተሞች የሚሰሩ የኮሪደር ልማት ስራዎች፣ በተለይ ደግሞ ዘመናዊ ቴክኖሎጂዎችን ለነዋሪዎች ከማስተዋወቅ አኳያ ምን አዲስ ነገር ይዘው መጡ የሚለውን እያነሳን ነው። ከዚሁ ጋር በተያያዘ ደግሞ ተጨማሪ ማብራሪያ እንዲሰጡ እዚህ ስቱዲያችን እንግዳ ጋብዘናል። እንግዳችን ደግሞ በከተማና መሰረተ ልማት ሚኒስቴር የከተማ ፕላንና አከታተም መሪ ስራ አስፈጻሚ የሆኑት ገነት ገብረ እግዚአብሔር ናቸው። እንኳን ደህና መጡ እንግዳችን። እናመሰግናለን። የኮሪደር ልማትን በተመለከተ የተወሰነ አጠር ያለ መረጃ ይኖረናል። እንደሚታወቀው የኮሪደር ልማት ስራ በአዲስ አበባ ተጀምሮ በተለያዩ ከተሞች ተስፋፍቶ ዛሬ ላይ ወደ ስልሳ ሶስት ከተሞች ያደገ ስራ ነው እና የነዋሪዎችን ኑሮ በማቅለልም ብዙ ይዞ መጥቷል። በተለይ ለእናንተ መኪና ላላችሁ ስልክ ቻርጅ ለምታረጉ ለሁሉ ለሁሉም የህብረተሰቡ ክፍል በተለይ ኑሮን በማቅለል በኩል አዳዲስ ቴክኖሎጂዎችን በማስተዋወቅ በኩል ቀደም ሲል ሲባል እንደነበረውም ስማርት ሲቲ መገንባት ሂደትን ደግሞ ይበልጥ በማፋጠን በኩል ህብረተሰቡ በኩል መጠን ሊጠቀም በሚችልበት ሊገለገል በሚችልበት ደረጃ ነው እየተገነባ የሚገኘው። ብስክሌት መንገዶችን ማየት ይቻላል። የእግረኞች መንገዶች በጣም ምቹ ናቸው። እነዚህ ሁሉ መሰረተ ልማቶች እንግዲህ በብዙ ሊደነቁ የሚገባቸው እንደሆኑ ነው የምናስበው። መልካም። በተወሰነ መልኩ ደግሞ በተለይ በትናንትናው ከትናንት ወዲያ እየተመረቀው የቅርቡ ጊዜው የካሳንችስ አካባቢ ያለው የኮሪደር ልማት ነው። ይሄ የኮሪደር ልማት ምን ገጽታ አለው? እንዴት ተሰራ? የሚለው በተወሰነ መልኩ እናጋራችሁ። ተመልካቾቻችን፣ እንደሚታወቀው ይሄ ካሳንችስ የኮሪደር ልማት ስራ በሁለተኛው የኮሪደር ልማት ስራ የተካተተ አንደኛው ነው። ነገር ግን ቀድሞ የተመረቀው ይሄኛው ስራ ነው። እስካሁን ከተሰሩ የኮሪደር አካባቢዎች ሁሉ በአይነቱ ለየት ያለና ሰፊ የሆነ እንደሆነ የተነገረለት ነው። የካሳንቺስ አካባቢ የኮሪደር ልማት ስራ የአንድ ሺህ ሄክታር አካባቢን የሚሸፍን እና እሱን አካባቢ ያለማ እንደሆነ በከተማ አስተዳደሩ የተገለጸ ነው። የአስፋልት መንገዶቹን ዝርጋታ ብንመለከት ወደ አርባ 9 ኪሎ ሜትር የሚሸፍን አስፋልት መንገዶች ተሰርተውለታል። ይሄ ማለት ደግሞ ቀደም ሲል እንደሚታወቀው የካሳንቺስ አካባቢ መንገዶቹ ጠባብ የሆኑና የትራፊክ መጨናነቅ ያለባቸው አካባቢዎች ነበሩ። ዛሬ ላይ ግን ወደ ካሳንቺስ አካባቢ ብትሄዱ እጅግ በሚገርም ሁኔታ እኔ ራሴ ተመልክቼዋለሁ፣ አስፋልት መንገዶቹ ሰፍተው የተሰሩበት ነው። እዚህ አካባቢ ያለውም የእግረኛ መንገድ ይሄ ነው የሚባል እግረኞችን እንደ ልብ የሚያንቀሳቅስ ያልነበረ ነው። ወደ 81.9 ኪሎ ሜትር የሚሆን ደግሞ የእግረኛ መንገድ ግንባታም ተጠናኮ ተሰርቶለት እግረኞች እንደ ልባቸው ሲንቀሳቀሱበት የተመለከት ነው ነው እዚህ አካባቢም እንደ ሌሎቹ የኮሪደር ልማት ስራዎች ሁሉ ወደ 27 ኪሎ ሜትር የሚሆን የሳይክል መንገድ አለው። ቀደም ሲል አንተ ስታነሳ እንደነበረው በተለይ ደግሞ ለዜጎች ጤናማ የሆነ አኗኗርን ከማለማመድ አኳያ ዜጎች በሳይክልም ተንቀሳቅሰው ከስራ ወደ ቤት፣ ከትምህርት ቤት ወደ ቤት እንዲመላለሱ የሚያስችል መንገድም የተገነባበት ነው። ከሳንችስ አካባቢ 29 ኪሎ ሜትር አካባቢ ነው። 15 የሚሆኑ ደግሞ ናት የሚሆኑ መጫወቻ ቦታዎችም በዚህ በካሳንቺስና በአካባቢው በተገነባው የኮሪደር ልማት ስራ የተካተተበት ነው። ህጻናት እንደ ልባቸው መጫወቻ የማያገኙበት አካባቢ ነበር። ካሳንቺስ እንደሚታወቀው ሰፊ የሆነ ማህበረሰብ በአንድ አካባቢ ላይ የነበረበት ቦታ ነው እና እዚህ አካባቢ ህጻናት የፈለጉበት ቦታ ሄደው ለመጫወት አዳጋች ነበር። አሁን ግን ወደ 15 የሚሆኑ የህጻናት መጫወቻ ቦታዎች ተካተውለታል። ስምንት የስፖርት ማዘውተሪያ ስፍራዎችም እንዲሁ እዚህ አካባቢ ያሉ የእግር ኳስ መጫወቻ ሜዳዎችን ጨምሮ የተለያዩ የስፖርት ማዘውተሪያ ስፍራዎች የተገነቡበት ስፍራ ነው። ይህ አካባቢ የ16 ደግሞ የህዝብ መዝናኛ ፕላዛዎችና አረንጓዴ ፓርኮችም አሉበት። ቀደም ሲል የጎንደር ከተማ ከንቲባ እዚህ ስቱዲዮ መጥተው በነገሩን መሰረት ጎንደር ላይ እየተሰራ እንዳለ ሁሉ እዚህም ነዋሪዎች በፈለጉበት ቦታ ቁጭ ብለው ለመዝናናት፣ ለማሰብ፣ ለመጫወት የሚሆናቸው ቦታዎች ተካተዋል። 16 ይሆናሉ። እዚህ ካሳንቺስ አካባቢ የተሰሩት ብቻ 19 የመጸዳጃ ቤቶ አንድ መቶ አምስትም የንግድ ሱቆች አሉ። የጽዱ ኢትዮጵያን እናስታውሳለን መጸዳጃ ቤቶች ላይ ምን ያህል ትኩረት ተሰርቶ ተደርጎ ሲሰራ እንደነበር እዚህ ካሳንችስ አካባቢ ደግሞ አስራ ዘጠኝ የሚሆኑ መጸዳጃ ቤቶች ተሰርተዋል። የከተማዋ ነዋሪ በፈለገው መንገድ ሊጠቀማቸው የሚችሉ ናቸው። አርባ የመኪና ማቆሚያዎችና ተርሚናሎችም በዚህ በካሳንችስ የኮሪደር ልማት ስራ የተካተቱ ናቸው። እንዲሁም ደግሞ ወደ አንድ መቶ አምስት ሱቆችን ቀደም ሲል ጠቅሻለሁ፣ ተገንብተው ለአገልግሎት ክፍት ሆነዋል። በተለይ ካሳንችስ አካባቢ በርካታ ሱቆች የነበሩበት አካባቢ አካባቢ እንደሆነ ይታወቃል። እነዛ ሱቆች ለኮሪደር ልማት ስራው ሲባል የፈረሱ ናቸው። ነገር ግን ሱቆቻቸው የፈረሱባቸው ሰዎች ተመልሰው አካባቢያቸው ላይ መጥተው መስራት እንዲችሉ እንዲሁ ደግሞ በነገዋ የሴቶች ተሀድሶ ማዕከል ያሉ ሴቶችም በእነዚህ ሱቆች መጠቀም እንዲችሉ ሆኗል ማለት ነው። አዲስ አበባን የወፍ በረር ኮሪደር ልማት ስራዎችን በደንብ ቀልጠፍ ባለ መንገድ ያቀረበችልን ወደ እንግዳችን ነው የምናልፈው። የከተማና መሰረተ ልማት ሚኒስቴር የከተማ ፕላን እና ከታተም መሪ ስራ አስፈጻሚ ገነት ገብረ እግዚአብሔር አብረውን ስላሉ ከልብ እናመሰግናለን። አሁንም እንግዲህ በአዲስ አበባ እየተከናወኑ ያሉ የኮሪደር ልማት ስራዎችን ጭምር ነው አሁን ስንመለከት የነበረው። የባህር ዳርን ቅድም አይተናል፣ የጎን ጎንደር፣ እንደዚሁ ተመልክተናል። ወደ ስልሳ ሶስት የሚደርሱ ከተሞች ላይ የኮሪደር ልማት ስራዎች እየተሰሩ ነው የሚገኙት ና በተለይ ስማርት ሲቲ እና የስማርት ሲቲ ሳቤን ከመፍጠር አኳያ ይሄንን በምን ያክል መጠን ያገናዘቡ ናቸው የሚለውን ጉዳይ እስኪ እናስቀድመው። በመጀመሪያ አመሰግናለሁ። የኮሪደር ልማት አንዱ የስማርት ሲቲ የመገንባት መሳሪያ ነው። አንዱ ኮሪደር ልማት ፕላንን ከተሞች በፕላን እንዲመሩ ፕላንን መሬት ላይ የማውረድ የሚያስቻልበት አንዱ የአሰራር ስርአት ነው። ስለዚህ በዚህ እንትን አሁን ስማርት ብለን ከተሞችን ስናስብ በተለያዩ ጸሀፍታት የተለያየ ትርጉም ተሰጥቶታል። ስማርት ሲቲ ማለት ስማርት ሲቲ ማለት ግን የተሻለ ኢኮኖሚ እንቅስቃሴ ያላቸው የተሻለ የትራንስፖርት የሞቢሊቲ እንቅስቃሴ ያላቸው ጽድ ውብ ለስራ ለኑሮ ምቹ የሆኑና የዜጋውን ፍላጎት የሚያሟሉ ተወዳዳሪ ከተሞችን የመገንባት ጉዳይ ነው ስማርት ሲቲ ማለት ስለዚህ ስድስት ምሰሶዎች አሉ አሁን እኛ ባስቀመጥናቸው ስትራቴጂዎች መሰረት ስማርት ኢኮኖሚ ስማርት አስተዳደር ስማርት ሞቢሊቲ ስማርት አካባቢ ማለት ኢንቫይሮንመንት መሰረት ያደረገ ስማርት አኗኗርና ስማርት ነዋሪ ይጠይቃል። ስለዚህ እነዚህን በተመለከተ አሁን በየከተሞቹ እንደተባለው በሰላሳ ከተማ ይጀምር ተብሎ ክቡር ጠቅላይ ሚኒስትሩ በመነጩት ሀሳብ ከአዲስ አበባ ተጀምሮ ወደ ስልሳ ሶስት ከተሞች ደርሷል። ይሄ በየከተሞቹ እየተሰራው ያለ ስራ ለስማርትነት የምቹ ሁኔታ መደላድል መፍጠር ነው። እየፈጠሩ ነው ያሉት። አሁን ስማርት ኢኮኖሚን ስናስብ የማህበራዊና ኢኮኖሚ መሰረተ ልማቶች እየተገነቡ ነው። አሁን በየ ስማርት አስተዳደርን ስናስብ የተለያዩ ዘመናዊ ቴክኖሎጂን ተጠቅመ አገልግሎት የምታገኝበትን ምቹ ሁኔታ እየተፈጠረ ነው ያለው። ስማርት አካባቢ አሁን አረንጓዴ ቦታዎች፣ መጫወቻ ቦታዎች ህብረተሰቡ ነን ሞተራይዝድ የምንላቸው ሞተር አልባ እንትሎችን ይዞ ሊንቀሳቀስበት የሚችልበትን አካባቢ እየተፈጠረ ነው። በእግር መጓዝም ያው እግረኛ መንገድ ለጤንነትም ጭምር ነው ከጤናም ጋር የሚገናኛል እና አኗኗርን የመቀየር ስማርታ ነዋሪ አኗኗርን የመፍጠር ጉዳይ ደግሞ አሁን ብዙ ጊዜ የአዲስ አበባን የምንየው በተለይ ከተለዩ ከተሞች አዲስ አባ በተለየ ሁኔታ የተጨናነቀ አካባቢ ያለባቸው ለመኖር ምቹ ያልሆኑ አካባቢዎች ያሉባቸውን አካባቢ ህብረተሰቡ መኖር የማይቻልበት አካባቢ የነበረውን ነገር የማስተካከል ስራ እየተሰራ ነው። ይሄ ማለት አኗኗርን መቀየር ነው። ያው ገና የነዋሪውን የአኗኗር ዘይቤ መቀየር ብዙ ስራዎች ያው በአንዴ ስማርት መሆን አይቻልም፣ ደረጃ በደረጃ ነው ስማርት ማድረግ የሚቻለው። ስለዚህ አሁን ከሲኖርበት ከነበረው ከተጨናነቀ ቦታ በተሻለ መሰረት ወደ ተለያዩ ቤቶች መኖሪያ እንዲሰጣቸው ተደርጎ አካባቢውን የመቀየር በተለይ ደግሞ አዋራይ ላይ የተሰራው የመልሶ ማልማት ስራ በአብነት የሚገለጥ ነው። ነዋሪዎቹ ከአካባቢዎቻቸው ሳይፈናቀሉ ሁሉን አግኝተው የተሻለ ነገር እየተሰራ ያለው ስለዚህ ሌሎችም አካባቢዎች ይሄንን ስራ ከተማ ያለ ነዋሪ ከተማ አይደለም፣ አል ነዋሪ ከሌለው ከተማ ያለ እሱን ማድረግ የሚቻልበት እንትን እየተሰራ ያለበት ሁኔታ ነው ያለው እና ይሄ ለስማርት ሲቲ ግንባታ የተሻለ ደረጃ እየተሄደ እንዳለ። ስለዚህ አሁን እየተሄደበት ያለው መንገድ የዜጎችን ኑሮም ለማቃለል የተመቻቸ ሁኔታም ለመፍጠር እና ለማዘመን ጥሩ መንገድ ነው ብለን ልናነሳው የምንወስደው ነው። የስማርት ሲቲ ጽንሰ ሀሳብን ደግሞ ተግባራዊ ማድረግ እንደ አዲስ አበባ በሌሎች ከተሞች አካባቢም ተወዳዳሪ የሆነ ከተማም ተወዳዳሪ የሆነች ሀገርም ከመፍጠር አኳያ ያለውን ሚና እናንሳው። ያው እንደ ከተማና መሰረተ ልማትም ይሄንን ስራ ተግባር ስንወስድ ያው ከተሞቹ በእኛ ነው የሚመሩት። ግን የተለያዩ ከተማ ማለት የተለያዩ ስራዎች የሚሰሩባቸው አዝ ሎካል ገቨርንመንት የምናስባቸው እዚህ ፌዴራል ላይ ያሉ ሚኒስቴር መስሪያ ቤቶች ሁሉም ያሉበት የሚሰራ ነው። ከተማ ልማት ግን በአዋጅ 263 በተሰጠው ስልጣን መሰረት ከተሞቹ ተወዳዳሪ መሆን አለባቸው፣ በስታንዳርድ መመራት አለባቸው፣ በፕላን መመራት አለባቸው። ስለዚህ ተወዳዳሪ የሚሆኑት ከተሞቹ እርስ በርሳቸው ከሌሎች ሀገሮችም አሁን እንግዲህ ዓለም አንድ መንደር እየሆነች ነው። ስለዚህ የእኛ ከተሞች ከሌሎች ሀገሮች ከተሞች ጋር ተወዳድረው ኮንፈረንስ ሴንተር እንዲሆኑ፣ አዲስ አበባ አሁን የአፍሪካ ከተሞች ፎረም አካሂደዋል። ነገ የዓለም ከተሞች የማክበር እድል እንዲያገኝ ሌሎች ሁለተኛ ደረጃ ከተሞች የምንላቸው እነሱም በዚህ ልክ እንዲያድጉ የመስራት አንዱ ተወዳዳሪ እንዲሆኑ የማድረግ ነው። ዋናው ግን ተወዳዳሪነታቸው ኅብረተሰቦቻቸውን በመጥቀም ደረጃ እና የኅብረተሰብ ኑሮቸውን በመቀየር በኩል መሰራት ያለበት እየተሰራ ነው። ግን ደግሞ ማደግ ያለበት ጉዳይ አለ። ኅብረተሰቡ የኑሮ ደረጃው ማደግ አለበት። የተለያዩ ስማርት ፎኖችን ቴክኖሎጂዎችን በአግባቡ ሊጠቀም የሚችል ማህበረሰብ መገንባት አለብና ስማርት ነዋሪ መፍጠር የስማርት ሲቲ ዋናው ቤዙ ነው፣ መሰረቱ ነው ብዬ ነው የማስበው። ስለዚህ እሱን ይሄን ስራዎች እየሰራን የባለቤትነት አሁን ምን ሰራቸው በየከተሞቹ በ30 በ63 ከተሞች ኮሪደር ልማቱ ሲሰራ ህብረተሰቡ እየተሳተፈ ባለቤት እየሆነ ዘላቂነታቸውን ማረጋገጥ አለበት። መንግስት ብቻውን ሳይሆን ህብረተሰቡ እነዚህን ነገር ሊጠብቃቸው የሚገባ ዘላቂ እንዲሆኑ ማድረግ ያስፈልጋል እና ዘላቂነትን ከማረጋገጥ የኔነትን ስሜት ከመፍጠር አንጻር ህብረተሰቡን በዚህ ልክ ማሳተፍ የህብረተሰብ ተሳትፎ ለዘላቂ ልማት ወሳኝ ነው። ስለዚህ ስማርት ነዋሪ መፍጠር የሁሉም ሰው ስራ ነው። ስማርት ነዋሪ ማለት ትምህርት ይመለከተዋል፣ ጤና ይመለከተዋል፣ ሌሎች ሴክተር መስሪያ ቤቶች ይመለከታቸዋል፣ እና ቴክኖሎጂውን ለመጠቀም ማወቅ አለብን። ስለዚህ የሰለጠነ የተማረ ያወቀ ህብረተሰብ መገንባት አለብን። ከተሞች የቴክኖሎጂ፣ የፖለቲካ፣ የሳይንስ፣ የምርምር ሴንተሮች ናቸው። ምንም እንኳን አርባናይዜሽናችን በጣም ዝቅተኛ ቢሆንም የአርባናይዜሽን ሬታችን በጣም ከፍተኛ ስለሆነ አሁን እየተሰራ ያለው ስራ በአርባናይዜሽን ኦፖርቹኒቲ እንጂ ለእኛ ቻሌንጅ እንዳይሆን መልካም አጋጣሚ ነው መሆን ያለበት። ለምን ገና ዝቅተኛ ደረጃ ስለሆነ ስለዚህ ከተሞች ይሄንን ሊፈቱት የሚችሉት አንዱ ሌሎች ሀገሮች በ1969 የሃያኛው ክፍለ ዘመን መጨረሻ ና ሀያ አንደኛው መጀመሪያ ላይ የኢንዱስትሪ ከተሞችን ማኔጅ ለማድረግ ነው የኮሪደር ልማትን የወሰዱት። ስለዚህ ይህን የኮሪደር ልማት መጀመሪያችን ለከተሞች እድገት በጣም መሰረታዊ ነው ስማርትም ለማድረግ ዋናው መልካም መሳሪያ ሆኖ ያገለግላል እና እጅግ በጣም ነው አበርታች ነው። እንግዳችን እዚህ ድረስ ስለመጡ ስለሰጡን ማብራሪያ የከተማ ልማት ና መሰረተ ልማት ሚኒስቴር የከተማ ፕላን እና አከታተም መሪ ስራ አስፈጻሚ ገነት ገብረ እግዚአብሔር እናመሰግናለን። ጥሩ ቀን ይሁንለሁ እናመሰግናለሁ ስለነበረ እንግዲህ